ኦብነግ ጫካ እንገባለን የሚለው ሌሎች ሀገራትና ሌሎች ቡድኖች በተለይም በሰሜን ኢትዮጵያ ያሉ ኃይሎች እያበረታቱት ነው ብዬ አምናለሁ ሲሉ የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፊ መሀመድ ተናገሩ። የእስራኤል ጦር እርዳታ ጭና ስትጓዝ የነበረችውን ተሟጋቿን ግሬታ ቱንበርግን ያሳፈረችውን መርከብ ያዘ። ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ በትላንትናው እለት የመጀመሪያ ስብሰባውን በአዲስ አበባ አካሄደ። ትላንት ሰኔ 1 2017 ዓ.ም በተካሄደው ስብሰባ አቶ ጌታቸው ረዳን ጨምሮ የቀድሞው የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተናል ጀነራል ጻድቃን ገብረትንሳይ እንዲሁም ፕሮፌሰር ክንዲየ ገብረ ሕይወት ተገኝተዋል። በትናንትናው ስብሰባ ክልላዊና ሀገራዊ አሁናዊ ሁኔታ፣ የፓርቲው የምስረታ ሂደት፣ የፓርቲው ረቂቅ ፕሮግራምና መተዳደሪያ ደንብ እንዲሁም ማኒፌስቶ ላይ ውይይት ተደርጓል። በተነሱም ሁሉም አጀንዳዎች ላይ መግባባት እንደተደረሰም ከፓርቲው የተገኘው መረጃ ያመላክታል። ፓርቲው ውይይቱን ሲቋጭ የቀጣይ ትግል የትኩረት አቅጣጫዎች ያስቀመጠ ሲሆን በአጭር ጊዜ መሰረታዊ ለውጥ ለማምጣት ከሁሉም ለውጥ ፈላጊ ኃይሎች ጋር በጋራ እንደሚሰራ አስታውቋል። ፓርቲ እቅዶቹን ለማሳካት ወጣቶች፣ ምሁራንን፣ ሴቶችን ለማሳተፍ ልዩ ትኩረት እንደሚሰጥ ገልጿል። በአዲስ አበባ ትናንት በተካሄደው የስምረት ፓርቲ ስብሰባ በፕሬዝዳንት ሌትናንት ጀኔራል ታደሰ ወረደ በሚመራው ጊዜ አስተዳደር የካቢኔ አባላት የሆኑና ከትግራይ ውጭ የሚገኙ አባላቱ መሳተፋቸው ታውቋል። በስብሰባው በተሳተፉ የካቢኔ አባላት ወይዘሮ ስብለ ካህሳይ የሲቪል ሰርቪስ ኮሚሽን ኃላፊ እንዲሁም ወይዘሮ አልማዝ ገብረ ጻዲቅ የኢንዱስትሪ ቢሮ ኃላፊ እንደሆኑ ለመረዳት ተችሏል። ኦብነግ ጫካ እንገባለን የሚለው ሌሎች ሀገራትና ሌሎች ቡድኖች በተለይም በሰሜን ኢትዮጵያ ያለው ኃይሎች እያበረታቱት ነው ብዬ አምናለሁ ሲሉ የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ መሀመድ ተናገሩ። አቶ ሙስጠፌ ከሰሞኑ በኬንያ ተገኝተው የሶማሌ ማህበረሰብ ተወካዮች እንዲሁም ኬንያን ከሶማሊያ ጋር ከምትዋሰንበት ጋሪሳ ካውንቲ ባለስልጣናት ጋር ውይይት አድርገዋል። ርዕሰ መስተዳደሩ በኬንያ ቆይታቸው ከቢቢሲ ጋር ያደረጉት ቃለ መጠይቅ ማንኛውም የኢትዮጵያ ጠላት ሀገራት ኢትዮጵያ ውስጥ የሚካሄደውን ጦርነት ለማበረታታት እየሞከሩ ህዝቡን ለመቀስቀስ እቅድ እንዳላቸው እናውቃለን ብለዋል። ስለዚህ የትኛውንም ተቃዋሚ ቡድን ይጠቅማሉ ሲሉ ተደምጠዋል። ሶማሌ ክልል ውስጥ ኦብነግ ወደ ጫካ እንዲገባ የሚያስገድድ ነገር የለም። የሚያስጨንቀኝ ነገር አይደለም። ነገር ግን ከመጣ እንዴት እንደምናስተናክደው እናውቃለን። በፍጹም የሚያሳስበኝ ነገር አይደለም። ህዝቡም ይህንን እየፈቀደ አይደለም፣ በማለት ተናግረዋል። በእርግጥ አንድ ግለሰብ ትክክለኛ ያልሆነ ሀሳብ ይዞ ከግብጽ ወይም ከሌላ ሀገር ጋር ድጋፍ አግኝቶ ሊሆን ይችላል፣ ግን እኔ የመጣሁበት ህዝብ እንደዚህ አይነት ነገር አይቀበልምም ብለዋል። በተጨማሪም አቶ ሙስጠፌ በሶማሌ ክልል የመገጠል ስሜት ቀርቷል ማለት ይቻላል ሲሉ ተናግረዋል። እኔ ከመጣው በኋላ የሶማሌ ህዝብ ድሮ የነበሩ ስሜቶች እየተቀረፉ በኢትዮጵያዊነቱ እያመነ ነው ብለዋል። በኢትዮጵያዊነቱ ሲያምን ደግሞ የይስሙላ ሳይሆን ከኢትዮጵያዊነት እጠቀማለሁ፣ ሰላም አለኝ፣ ልማት እየመጣልኝ ነው፣ ውክልናዬ እየተሻሻለ ነው፣ የአገር ባለቤትነቴ እየተረጋገጠ ነው የሚል ስሜት አለው ሲሉም አክለዋል። ዘንድሮ በዩኒቨርሲቲዎች የሚሰጠው የቅድመ ምረቃ የመውጫ ፈተና መስጠት መጀመሩን የትምህርት ሚኒስቴር አስታወቀ። ፈተናው ከዛሬ ጀምሮ እስከ ሰኔ 10 ቀን 2017 ዓ ም እንደሚሰጥ በሚኒስቴሩ የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ኤባ ሚጀር ተናግረዋል። በ51 ዩኒቨርሲቲዎች በተዘጋጀ 87 የፈተና ማዕከላት ፈተናው እንደሚሰጥም ነው ለፋና የተናገሩት። በዚህ ዓመት እየተሰጠ ባለው የመውጫ ፈተና ከ190787 ቅድመ መረቃ እጩ ተመራቂ ተማሪዎች ፈተናውን እንደሚወስዱም ጠቅሰዋል። ከዚህም ውስጥ 102360 ተማሪዎች ፈተናውን ለመጀመሪያ ጊዜ የሚወስዱ መሆናቸውን አስታውቀዋል። ፈተናው በ238 የትምህርት መርሃ ግብሮች በሁሉም የፈተና መስጫ ማዕከላት በበይነ መረብ እንደሚሰጥም ጠቁመዋል። በአማራ ክልል ከስራ ተባረው የነበሩ አምስት የጤና ባለሙያዎች ወደ ስራ ተመልሰዋል። የታሰሩትም በሙሉ ተለቀዋል ሲሉ የአማራ ክልል የጤና ባለሙያዎች ማህበር አስታወቀ። በማህበሩ የአባላት ጉዳዮች ተጠሪ ዶክተር ሙልቀን አስራት እንደተናገሩት በደብረ ታቦር ሆስፒታል ይሰሩ የነበሩና በመላ ሀገሪቱ በጤና ባለሙያዎች ከሚነሳው ጥያቄ ጋር በተያያዘ በስራ ገበታቸው አልተገኛቸውም በሚል ምክንያት ከስራ ተባረው የነበሩ አምስት የሕክምና ባለሙያዎች ወደ ስራ ተመልሰዋል። በተመሳሳይ በባህር ዳር ከተማ በሚገኘው ፈለገ ህይወትና አዲስ አለም በደባርቅ በመተማ እንዲሁም በደብረ ታብር ሆስፒታሎች የነበሩና ከ10 ቀን በላይ ታስረው የነበሩ ሰላሳ ሁለት የጤና ባለሙያዎች መለቀቃቸውን ዶክተር ሙሉቀን አክለው ገልጸዋል። የተፈቱት የጤና ባለሙያዎች አብዛኛዎቹ ፍርድ ቤት ያልቀረቡ ሲሆን፣ አንዳንዶቹ በሀገር ሽማግሌዎች ድርድር የተለቀቁ ናቸው ያሉት ዶክተር ሙሉቀን በባህር ዳር ከተማ በሚገኙት ፈለገ ህይወትና አዲስ አለም ሆስፒታሎች ይሰሩ የነበሩት ግን በፍርድ ቤት በዋስ ይለቀቁ ብሎ ከወሰንላቸው በኋላ ፖሊስ ያለ ምንም ምክንያት ከአምስት ቀን በላይ አስሮ አቆይቷቸዋል ብለዋል። በባህር ዳር ከተማ በሚገኘው በአዲስ አለም ሆስፒታል ይሰሩ የነበሩና ለ14 ቀን ታስሮ ባለፈው ሳምንት በዋስ የተለቀቀው ዶክተር ምትኩ ተገኘ እሱና ባልደረቦቹ ከታሰሩ በኋላ ፍርድ ቤት ቀርበው በዋስ ይለቀቁ ተብለው ቢወሰንላቸውም ፖሊስ ሳይለቃቸው ሳምንት እንዳቆያቸው ገልጸዋል። በኋላም ፖሊስ ለፍርድ ቤት ምርመራ ይንጨርሻለሁ ብሎ ለወረዳ ፍርድ ቤት አቀረበ። ወረዳ ፍርድ ቤት ደግሞ ለከፍተኛ ፍርድ ቤት ላከው። ከፍተኛ ፍርድ ቤቱ በዋስ ሊለቀን ችሏል ብለዋል። በእስር ቤት ቆይታቸውም ምንም አይነት ሰብአዊ የመብት ጥሰት እንዳልደረሰባቸው ገልጸዋል። የእስራኤል ጦር እርዳታ ጭና ስትጓዝ የነበረችውን ተሟጓቿን ግሬታ ቱንበርግ ያሳፈረችውን መርከብ ያዘ። የእስራኤል የባህር ኃይሎች ሰኞ እለት በጦርነት ወደምትታመሰው የጋዛ ሰርጥ የባህር ኃይል እገዳ ለማፍረስ የሞከረውን የበጎ አድራጎት መርከብ በቁጥጥር ስር አውያለሁ ሲል አስታውቆ ነበር። እቋን አክቲቪስት ግሬታ ቱንበርግን ጨምሮ አስራ ሁለት ሰራተኞቿን ያሳፈረችውን መርከብ ወደ እስራኤል ወደብ እንድታመራ ተገዳለች። በፍልስጤም የነጻነት ፍሎቲላ ጥምረት የሚተዳደረው የብሪታንያ ባንዲራን የሰቀለችውን መርከብ ምሳሌያዊ የሆነ እርዳታ ለጋዛ ለማድረስና እዚያ ስላለው ሰብአዊ ቀውስ ዓለም አቀፍ ግንዛቤን ለማሳደግ ያለመ እንቅስቃሴ ነበር። ተሟጓቾቹ እስራኤል የጣለችውን እገዳ በመቃወም ነበር እርዳታ ጭነው ወደ ጋዛ ያቀኑት። መርከቧ በእስራኤል ጦር እንድትቆም የተደረገችው ከጋዛ 160 ኪሎ ሜትር ርቀት ላይ እያለች እንደሆነ ተገልጿል። የእስራኤል የውጭ ጉዳይ ሚኒስቴር መርከቧ በእስራኤል ቁጥጥር ስር መሆኗን አረጋግጧል። ሁሉም ተሳፋሪዎች ደህናና ምንም ጉዳት አልደረሰባቸውም ሲል ሚኒስቴሩ አክሎ ተናግሯል። ለዕለቱ ያዝናቸውን አጫጭር ዜናዎች በዚሁ አጠናቀናል። አብራችሁን ስለቆያችሁ በማመስገን በዚሁ የምሰናበታችሁ ሃይማኖት አህመድ ነኝ። መልካም ምሽት። እናስጥልን አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው።